የበርካታ ብሔር ብሔረሰቦችና የብዝሃ እምነት ተከታዮች መኖሪያ የሆነችው ኢትዮጵያ ህዝቦቿ በመከባበርና በመዋደድ የሚኖሩባት መሆኑን በቄለም ወለጋ ዞን የደምቢዶሎ ከተማ የሀገር ሽማግሌዎች ገልጸዋል። እነዚህ ህዝቦቿም የሀገሪቱ ሉዓላዊነት ተጠብቆ እንዲቆይ ማድረጋቸውንም ተናግረዋል። ይህም ኢትዮጵያ በሁሉም ህዝቦች ተሳትፎ የተገነባችና አንድነቷ የተጠበቀ እንዳደረጋት ነው የሀገር ሽማግሌዎቹ የገለጹት። አሁን ላይም ቢሆን እኛ ኢትዮጵያውያን ያለንን በመንከባከብ የጎደለንን ለማሟላት በጋራ መቆም አለብን ሲሉም ነው የሀገር ሽማግሌዎቹ የተናገሩት። የሮ አማ ከነቲ ቶኮ ዮታን ዮወልጃር ሁላንገላነ አመኑ ካብንኩን ኑ ዴቢያ አንድ ከሆንና በጋራ ከቆም የባርበር ጥያቄያችንን መመለስ እንችላለን። ለዚህ ደግሞ ሁሉም ኢትዮጵያዊ ለሀገሩ ጥቅም በአንድነት መቆም ይኖርበታል። እኛም በገንዘብም ሆነ በጉልበት አስፈላጊውን ድጋፍ እናደርጋለን። ረኮወሊን ቀምኑ ሬቴኝ መሪያኔ መሪመረባዳን ፍረቹ ከእንደንደኙ የጋራ ችግሮቻችንን እንኳን ለመፍታት የምንችለው ልዩነቶቻችንን በማስፋት ሳይሆን ቁጭ ብለን በመነጋገር ነው። በመከፋፈል ከችግሮቻችን ልንወጣ አንችልም። እድገት ሊመጣ የሚችለው ልዩነቶቻችንን በውይይት በመፍታትና አንድ በሚያደርጉን ጉዳዮች ላይ በጋራ ስንቆም ነው። የሮከቢ ልዩ ገርገሩ ማያዳ ይላችሁ ደንዳ መቼም ቢሆን የሀሳብ ልዩነት ይኖራል። ሀገራችን ኢትዮጵያ የተለያዩ ብሔር ብሔረሰቦችና እምነቶች ተቻችለውና ተከባብረው የሚኖሩባት ሀገር ነች። የሚያስተሳስሩን የሚያጋምዱን ታሪኮች አሉን። እነዚህን በማጠናከር ሀገራችንን የበለጠ ለማሳደግ ደግሞ በጋራ መቆም አለብን። የሀገሪቱ ሕዝቦች ትላንት በጋራ ቆመው ቅኝ ገዢ ወራሪዎችን በጀግንነት እንዳሸነፉ የገለጹት እኚሁ የሀገር ሽማግሌዎች የአሁኑ ትውልድ በደምና አጥንት የቆመችውን ውድ ሀገር መጠበቅና የበለጠ ማሳደግ እንዳለበትም መክረዋል። ፋኛ ፊ ሴና አድዋ ከናሬሴ አባያ ጠጀና ለምሳሌ የህዳሴ ግድብ መገንባት የአድዋን ታሪክ ዳግም አድሶታል። የህዳሴ ግድብ የተጠናቀቀው ሁሉም ኢትዮጵያዊ እጅ ለእጅ ተያይዞ በአንድነት በመቆሙ ነው። ይህ በመሆኑ ደግሞ ጠላቶቻችን ተስፋ እንዲቆርጡ ማድረግ ችለናል። በቀጣይም ይህንን አንድነታችንን የበለጠ ማጠናከር ይገባናል። ቤቴ ቀንጫል ወርቄ ቀቤኛ ከሚን ቀን ጫሉ ጎቱማ ከኛን ሲዳ ተነወሪን ቀባችሁ ከወርቅ ከብርና ከሌሎች የከበሩ ነገሮች ሁሉ የሚበልጠው ጀግንነት በጋራ ያለን መሆኑ ኢትዮጵያን በዓለም አቀፍ ደረጃ ታዋቂ አድርጓታል። ከልዩነት ይልቅ ደግሞ አንድነትን የሚያጠናክረን የጠነከረችና አንድነቷ የጸና ሀገር ለቀጣይ ትውልድ ማስረከብ አለብን። ሁሉም ኢትዮጵያዊ ልዩነቱን በውይይት በመፍታት በሀገር ጥቅም ላይ ሕብረቱን ማጠናከር አለበትም ብለዋል።